አዲስ አበባ ምን የመሰለ ቤት ተቀምጠው ባይታዊ እንዲ እኳ የደረስ እኮ ነው ማምላክት። ባይታዊ ደግሞ የሚያስቀው ደግሞ ሌላ ነው። ቅዱሳን ቢሆኑ ያለቅሱ ነበር። እኔ ግን እንደ እናንተ ሥጋዊ ስለሆንኩ ስቃሉ። ሚስቱን አግብጦ ባይታዊ አይጣ ላይ ደረስ ነው ማምላክት። ሚስት አግብጦ አግብቶ አይችኛዊቱ ወፍራብኛለ ቀጥናብኛለ ብሎ ፈቶ ሁለተኛ አግብቶ ባይታዊ አለ። አዲስ አበባ ማለት ነው። በየቴሌቪዥኑ ባይታዊ አባገሌ ይህን ያህል ብር እረዱ፣ ሚስታቸውን ይዘው ልጆቻቸውን እያሳደጉ የሞቀ የደመቀ ለብሰው የላመ የጣመ እየበሉ ሲርባቸው እንደኔ እያነጎዱ ሲጣሉ እየተናገሩ ሲያሟቸው እየተቹ እያጉረመረሙ ምን በመሰለ እንደ ውሃ በሚበራ መኪና እየፈሰሱ ባይታዊ የለም። እንደዚህ ያለ ነገር የለም። ከከፋችሁ ይክፋችሁ። ደጋፊም ካላችሁ ይለይላችሁ። ወይ እንደ ዛሬ ያስጎራችሁ እና ዚሁ ይለይላችኋል። እንደዚህ ያለ ባይታዊ የለም። ባይታዊ ማለት የግዕዝ ቃል ነው። ባይታዊ ማለት ብቸኛ ማለት ነው። እስኪ ብቸኛ በሉ። ሶስት ሰውም አስከትሎ ባይታዊ መባል የለም። ብቻውን የሚኖር ነው ባይታዊ ማለት። ብቻውን በረሃ ውስጥ የሚኖር ከተማ የሚገባ ሰው እሱ ባይታዊ አይደለም። ስለዚህ ተመልከቱ። አንዱ ክርስቶስ እስኪ ተመልከቱ፣ እዩማ ስሙ። ጌታችን መድኃኒታችን ኢየሱስ ክርስቶስ በቆሮንቶስ ሂዶ አርባ ቀን አርባ ሌሊት ሲጾም አንድ ሰው አስከትሏል አስከትሏል ወይ አላስከተለም ያስከትሏል በሉ ሁለት አስከትሏል የሰራዊት ጌታ ኢየሱስ ክርስቶስ ብቻውን ነው አርባ ቀን የጾመው አንድ ሰው ባይታዊ የሆነለው ካለ ምን ማድረግ አለበት ብቻውን ክርስቶስን መምሰል ስለዚህ አንድ ከክርስቶስ ጋር መሳፈር የተባለው ደስ እንዲላችሁ ከፈለጓችሁ እጃች ላይ ያለው እጃችሁ ላይ ያለውን እግዚአብሔር የሰጣችሁን ጸጋ ማስተዋል የሌለንን እየቆጠርን ከምናዝን ያለንን እያየን መደሰትም። ደስታ ከውጭ አይመጣም። ውበትም አይኖራችሁ፣ እውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ፣ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃናል። ምንም ነገር እውነት እንዲህ አለ ቅዱስ ቄርሎስ የአክል ሃይማኖት ዘአልዎ ጥልቀት ወእምነት በቅድስት ድንግል ከመ ይእቲ ወላዲተ አምላክ። ዘአልዎ ጥልቀት ጥርጥር የሌለበት ሃይማኖት ለምንም ነገር ይበቃል። ማርያም ወላዲት አምላክም ናት ብሎ ማመን ለሁሉም ነገር ይበቃል። ለልብስ ይበቃል፣ ክርስቶስን እንለብሳለን። ለምግብ ይበቃል፣ የሕይወት እንጀራ ልጇን እንበላለን። ለሁሉም ይበቃል ይበቃል። ለጥበቃ ይበቃናል፣ መልካም እረኛ ልጅ አላትና በእሷ ይጠብቃል። ስለዚህ ምንም የሚጎልብን ነገር የለም። ሰው ማርያምን ከወደደ የሚያጣው ነገር የለም። እመለመን ያለብን የእናትህን ፍቅር ጨምርልን ብለን መጸለይ ካለብን እሷ ነው በኃጢአት የመረረው ህይወታችን ራሱ ሊጣፍጥ እንድችሉ ጤምተስም ማርያም በልቡናችን ያደረች እንደሆነ ነው። እሷ ስታድርብን መራራው ንቅል ንቅል ንቅል እያለ ይጠፋል። መራራውን ህይወታችን መራራውን ኃጢአታችን በና አስራት ማውጣት፣ የእግዚአብሔር ቤተሰቦች፣ የቆሮንቶስ ሰዎች አስራት የሚያወጡት ቆሮንቶስ ላለው ቤተክርስቲያን ሳይሆን እያዋጡ ኢየሩሳሌም ነበር የሚልኩት። ኢየሩሳሌም ያለው ቤተክርስቲያን ችግር ውስጥ ስለነበረ ለዚያ ይልኩ ነበረ። አይሁድ ስለሚበዙ እዚያ ያመኑት መናን ጥቂት ስለሆነ እዚ ያሉችው ቤተክርስቲያን እንዳትቸገር ከቆሮንቶስ ግሪክ ማለት ነው፣ አስራት ወጥቶ ወዴት ይላካል? ኢየሩሳሌም ይላክ ነበረ። አስራት ማለት ማውጣት ማለት መንፈሳዊ ንግድ መነገድ ማለት ነው። መንፈሳዊ ንግድ መነገድ፣ ንግድ ማለት ምን ማለት ነው? አሁን አንድ ሰው ለምሳሌ ጭራ የሚሰራ ሰው ቢኖር ይችን ጭራ፣ ለዚች ጭራ ያወጣው ወጭ መቶ ብር ቢሆን አምስት መቶ ብር ሲሸጣት ምን ይሆናል? ንግድ ይሆናል ማለት። እግዚአብሔር ከአስር ብር አንድ ብር ስጡኛ አስራት ሲል ምን ማለቱ መሰላችሁ? ዘጠኙን ልባርክላችሁ ማለት ነው። ለዘጠኙ ዘበኛ ልሁንላችሁ ማለት ነው። የለም የለም፣ አንዷን አናቀምስም ማለት አስሩን ሁሉ አባክንልን ማለት ነው። ንግድ ማለት ይሄ ነው። እኔ ለአንተ አንድ ሰጠሃለሁ፣ አንተ ዘጠኙን ባርከ ስጠኝ ማለት ነው። ጸሎትም ንግድ ነው። ጸሎትም ንግድ ነው። ለም መሰላችሁ ከሀያ አራቱ ሰዓት አንድ ሰዓት ሁለት ሰዓት ለእግዚአብሔር በቀን ለጸሎት ስትሰጠው አንድ ሰዓት ስትሰጡት፣ ሀያ ሦስቱን ባርከ ስጠኝ ማለት እኔ አንድ እሰጥሃለሁ ለአንተ። እንዲሁ እናንተ ሀያ አራት ለሰጥ አምላክ አንድ አይሰጠው። እኔ ለአንተ ዳዊት እየደገምኩ አንድ እሰጥሃለሁ፣ አንተ ሀያ ሦስቱን ባርክልኝ ይባላል። ሀያ ሦስቱን ባርኮ ይሰጣል። አንድ ሰዓት እኔ ሳልጸልኝ ነው የምውል፣ አልፈልግም ሲል ደግሞ ሀያ ሦስቱን ደግሞ ቀኑን ሙሉ ሲባክን ይውላል። ያላሰበው ጠላት ተነስቶበት ሲጨቃጨቅ ፖሊስ ጣቢያ ውሎ፣ የለም፣ የለም፣ የለም ማልጀ ሱቅ መክፈት ስላለብኝ ጸሎት አልጸልይም፣ ይረፍዳል፣ በሌላ ቀን እጸልያለሁ ሲል እዚያ በኋላ አንዱ ይከሰውና ሱቁ ሶስት ቀን ይዘጋል፣ ወርም ይዘጋል ማለት ነው። አንድ ብር አምጣ፣ ለቤተ ክርስቲያን ከአስር ብር አንድ ብር ስጥ፣ የለም፣ የለም፣ ገና ሰርቼ፣ አሁን የምሰራቸው ቤቶች አሉ እነሱ ይጠናቀቁና አንድኛ፣ የለም የቤተ ክርስቲያን እንረዳለሁ ሲል አንድኛውን ተጠቅሎ ይሄዳል። አንድ ነገር እንገራቸው አንድ ሰው እግዚአብሔርን ወደደ የሚባለው የሚጸድቅበትን ቀመር እየፈለገ ስለሚሰራ ሳይሆን እግዚአብሔር የሚጠላውን ነገር ለእግዚአብሔር ብሎ የተወ እንደሆነ ያችናል። እለታ ፈቅርዎ ለእግዚአብሔር ጽልእ ዋለ እጅ ይሄ ነው በቃ ምልክቱ ማለት ነው። እግዚአብሔርን የምትወዱት ከሆነ እግዚአብሔር የሚጠላውን ጥሉ ማለት ነው። እግዚአብሔር የሚጠለቅ አኮኑ ጸላይ ትከር ምንድን ነው ያለ ቅዱስ ዳዊት? ጠላይኩ ጠላትህን የምጠላ አይደለሁም ወይ ጠላቶች ጠላቶች ናቸው ብሏል፣ ጠላቶችን እንጠላለሁ። ስለዚህ የሚጠላቸው የእግዚአብሔር ጠላቶች ኃጢአት ናቸው። እግዚአብሔር አሁን የምንጸልይ ለምን ይመስላችኋል? የምንጸልይ አሁን እግዚአብሔርን ስለምንወደው ነው። ይህን የሚያደርግ ሰው ካለን የሸልመዋል። የምንቆርብ አሁን እግዚአብሔርን ስለምንወደው ነው አይደለም። ካልቆረው ጥሩ አይደለም ብለን የምንቆርብ እምንጸልይ ካልጸልይ ጥሩ አይደለም ብለን የምንጸልይ ቤተክርስቲያን ምንሄደው ጥሩ አይደለም ብለን ነው የምንጸልየው። ጥሩ አይደለም ማለት ለእኛ የሚመጣብንን አስበን ነው እንጂ እግዚአብሔርን ወደ ነው አይደለም የምናደርገው ማለት ነው። እግዚአብሔርን መውደድ ግን መገለጫው የመጀመሪያው ለእግዚአብሔር ብዬ እስኪ አንድ ነገር ልተው ነው ሲሁን፣ እንግዲህ ዛሬ ከተወለድን አምሳም፣ አርባም፣ ሀያም፣ ሰላሳም አስራ አምስት ዓመት የሆነው አለ እዚህ ውስጥ ማለት ነው። እስከ ዛሬ ድረስ ለእግዚአብሔር ብዬ የተውኩት ምን አለኝ ብሎ ማሰብ እግዚአብሔር ብዬ የተውኩት ካለኝ ነገር ሁሉ ከከበበ የኃጢአት ባለጸግነት እግዚአብሔር ብዬ የተውቁት ምን አለ ብሎ ማሰብ ነው። ሸፍኖ በልብስ አክባሪነት ሰው ማል አክብሮ አይደል የሚያኖረን በልብስ አክብሮ፣ ማለት ልብስን ሸፋኝ አድርጎ ሰው አስመስሎ ያውለናል ማለት እንዲው ኮ ግርም እኮ ነው እየቀለድበት ቀለዳችሁብኝ ማል እንደሱ ያለ ማለት ችሎ የሚኖር ማለት አሁን ያልሆን ነውን ማለት አሁን እስኪ አንድ መስሪያ ቤት ሄዱ ነው። አንድ መስሪያ ቤት ዱና እናንተ ሐኪም አይደላችሁም? የሕክምና ቅጥር መስሪያ ቤቱ ቢያወጣ የሕክምና ቅጥር ቢያወጣ ሄዱና እዚያ ምንድነው ሐኪም ምንድነው ሐኪም ምንድነው ሐኪም ተቀጠራችሁ በሌላ አውቀውም ሐኪም አለመሆናችሁ ሲታወቅ ምን ያደርጋሉ ሰዎች እስኪ ንገሩኝ። የውሸት ማንነት በማድረግና ሰነድ በማጭበርበር ወንጀል ትክክል እንከሰሳለን። አሁን እኛ ግን እኮ ያልሆነውን ነን ብለን ልብሶቻችን አራድ አድርገን ስንኳሽ ስኑን ዝ እግዚአብሔር ማለት ይህ ፍቅር ነው። ሊገስጸን የሚገባ ማለት ይህ ፍቅር እንደው እግዚአብሔር አጠፋ ሶዶማውያንን ያጠፋ እንዳጠፋ እኛን ያጠፋናል ይህን የቅስፈና ከማለት ይልቅ እንዲሁን ይህን ያህል እየወደድ እንዲሁ ምን ከንቱ ነኝ ብሎ መንቃት አይሻልና፣ ይህን ያህል እያደረገልን እንዲሁ ምን ከንቱ ነኝ ብሎ መንቃት በጣም መልካም ነገር። እግዚአብሔር በበጎነት የሚያነቃን በበጎነት የሚቀሰቅሰን እጅግ በጣም መልካም። በጣም ነው የምወደው ቅዳሴ ላይ ሲባል ይሄ ቃል ይበል ፈላሲ ዘገባ አበ እግዚ አብ ሄር ይፈልጠኒኑ እምህዝቡ ይላል። የይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠን ሉ እምዙ ይላል። ከዓለም ከኃጢአት ተሰዶ ወደ ቤተ ክርስቲያን የገባ ሰው ቢኖር እግዚአብሔር እንደው ኃጢአተኛ ነኝና ከወገኖቹ ይለየኝ ይሆን አይበል። መጀመሪያ እኮ ደስ ደስ የሚለኝ እኮ ለዚህ ነው ደስ የሚለኝ እኔ ጥሩ ሰው እንዳልሆንኩ ስለማውቀው እግዚአብሔር በኃጢአት ምክንያት ከዚህች ህብረት እንደማያወጣ ይሳስ ደስ ብሎኝ ያስቀድሳል። የኃጢአት ስደተኛ ካለ እግዚአብሔር እንደው ከዚች ማህበር ይለየኝ ይሆን እኔ እኮ ክፉ ሰው ነኝ አይበል አይጭነቀው ክርስቶስ አውጥቶ አይሰደውም ይሁን ለዘመፃቤ እየሰድዶ እያወፅኦ አፋ ዮሐንስ ስድስት ላይ ወደ እኔ የመጣውን አስወጥቼ አልሰደውም ብሏል ጌታ ተክሎቹ ነን ክርስቶስ በቀላሉ አይነቅለን ነው ክርስቶስ እንደሚወዳቸው እርግጠኛ እንድትሆኑ ነው የሚፈልግ እናንተ እርግጠኛ እኛ እሱን በመወደዳችን እርግጠኛ ሆነን አናውቅ። ምክንያቱም እኛ ጧትን ማታ ስንንሸራተት ነው የምንኖረ። እሱ እንደሚወደኝ ግን እርግጠኛ መሆን ግን ይችላል። ክርስቶስ እንደሚወዳችሁ ሁልጊዜ እርግጠኛ ሁን። ምንም ኃጢአትም ውስጡ ነው፣ ውድቀትም ውስጡ ነው። ሰይጣን እግዚአብሔር አይወዳችሁም የሚል እርሾ ሲያመጣባችሁ ይሄን መልሱለት። ክርኔ ተክሉ ይንከባክበኛል። ክርስቶስ ያርመናል፣ ይኮተኩተናል አረሙን እየነቀለ ይጥላል እንጂ አትክልቱን የሚነቅል ሰው አለ? ገበሬ አለ? ይሄማ ጅል ነው እንጂ ምን ገበሬ። ክርስቶስ ተክሎቹ ነን። አረማችን ነው። የሰው ክብሩ ሰው ነው፣ ግን የሰው መከራውም ሰው ነው። መልሶ ደግሞ ማለት ጠባዩ ታምረኛ ነው። ሲያሽሟጥጥ ከባድ ነው ሲያሽሟጥጥ ሲጎነትል አሽሙሩ ከባድ ነው። በቃ ወጋ ሲያረቀስ አርጎ በጣም ነው። እንደ ጦር ይሻላል። እሱን አኪም ቤት ዶ መቼስ ወይ ይሆናል ወይ ትሞታል። የማይታከሙት ጦር ማለት የሰው ነገር ነው። ያንን ወደ መቻል መምጣት ነው። ሰው ሲያገባ ወደ የት ነው የሚሄደው? ወደ ኢየሩሳሌም እየመጣ ነው። መስቀል ነው። ቀላል መስሏቸዋል እንዲው በቃ ለባብሶ ደረቱን አን ደርቦ ትክሻውን ደርበብ አድርጎ ጥሩ ኮትን ጃኬትና ሱፍ ከረባት አድርጎ የሚሄደውን ሰውዬ አይደለም ማለት። እዚያ ሰውዬ ውስጥ ስንት መስቀል አለ መሰላችሁ? ከልብሱ ውስጥ እንደዚህ ጸጉሯን አበጣጥራ ተቀባብታ ምናምን የምትሄደ ኩልል ኩልል የምትለውን ሴትዮ አይደለም ማለት። እዚያ ሴትዮ ውስጥ ስንት መስቀል አለ? ፈዳ የሆነ ነገር ማለት ነው። እነ ተነግሮ አለመስማት፣ እነ ፉክክር? እነ ክርክር እነ እንዲ ስንቱ አለ። የሰው ልጅ በስማ ሆ እንኳን ብቻ ነው ሰው ጋርም ይኖራል። ቦታቸው ቋንቋ እንዲ ሰው ጋር ብኖር በጣም ከባድ እኮ። ሴቱ ወግ ይወዳል፣ ወንዱ ደግሞ ሲከፋው ዝም ማለት ነው የሚፈልግ። ይህንም ለይታችሁ ቁነት ነው ማለት ዝም ማለት። ሴቱ የሚፈልግ ምንድነው ተወላይታ መፍታት ነው እንደዚህ እንደዚህ ውኛ እንደዚህ እንደዚህ ውኛ እንደዚህ እንደዚህ እንደዚህ ስትለው እሷ እሱ ስለከፋው ወንድ ልጅ የሚያርፈው ዝም ብሎ ሲጨንቀ ነው የሚያወጋ እሷ ደግሞ ንቆይ ነው የሚመስላት ይሄ ሁሉ ተፈጥሮን አለማወቅ አላውቃችሁ አታግቡ አገባችሁ ደግሞ ይሄንን አውቃችሁ ነው ማግባት ማለት ነው ከሰው ጋር እንደምትኖሩም አትርሱት የራስን ዱሮ የራስን አመል ይዞ ነው የሚኖረው አይደል የራስን ናምር አሁን እኮ የሰው ጠባይ ጭምር ይዞ መኖር ነው ማግባት ማለት የሰው ጠባይ ጭምር ይዞ መኖር ነው። አሁን አንድ ነገር ልንገራችሁ። በክርስቶስ ተዋህዶ ውላጤ የለም፣ በታቅቦ ነው። ታቅቦ ማለት ስጋም ስጋነቱን እንደጠበቀ፣ መለኮትም የጌትነት ባህሪውን ሳይለውጥ ነው። ሴቷ ወንድ ልትሆንላቸው አትችልም፣ ወንዱም ሴት አይሆንላቸውም። በታቅቦ ነው። ምን ማለት ነው? እኛ ያደግንበትን የኖርንበትን ሰው በእናት አባቱ በጎረቤት በትምህርት በአስተዳደግ የያዘው ማንነት አለው ያንን በአንድ ጊዜ ሊለውጥልን አይችልም ወደኛ አይመጣም ልክ እንደኔ ካላሰብክ አይባልም እንደኔ ካላሰብሽ አይባልም በምክክር ነው መሆን ያለበት ማለት ነው ይህ ከሆነ አትጣሉ የመጨረሻ የምንላችሁ እኔነትን ማስወገድ ነው በጣም ሰውን የሚያጣለው እኔ አሁን ቅድም እንዳልኩት እኔነትን ማስወገድ አንዱ ለሌላው ይኖራል እንጂ ፍቅር ማለት መስጠት እንጂ መቀበል ስላልሆነ ማለት ነው ተረድታችሁኛል አይደለም እኔ ካላችሁ ትጣላላችሁ፣ ለሌላው ከኖራችሁ ግን አትጣሉም። የመጨረሻው ትዳሩ የሚያረጅበት ምክንያት እግዚአብሔር ሁል ጊዜ አዲስ ነው። አንተሳ አንተ ክመው ከመው ዐመት ይከኒ እያህልቅ ስለተባለ እግዚአብሔር አዲስ ነው። አዲስ የሆነ እግዚአብሔር እርጅና የሌለበት በባህሪው ብሌት የሌለበት እግዚአብሔር በትዳራችሁ ካለ ፍቅሩ አያረጅም ማለት ነው። እግዚአብሔር ከሌለ ግን ፍቅሩ ያረጃል። ተታሪያው እግዚአብሔር እንዳይኖር የሚያደርገው ምንድን ነው? በተክሊል ተጋብቶ ጆዋዳ ተጋቡ በኋላ ቁርባኑን ማቋረጥ፣ ቤተ ክርስቲያን አለመሄድ፣ ጸሎትን ማቋረጥ፣ ከንስሐ አባት ከመከረካህን ከፈቃድካህን መለየት፣ ይህን አለማስቀደስ። በዚህ ጊዜ ረዴት እግዚአብሔር ከእኛ ጋር አይሆንም። ከእኛ ጋር ካልሆነ ያ ብቻችን እንቆማለን። ብቻችን ስንቆም ሰይጣን ይረከበናል። ሲረከበን አጥር ማፍረስ ይችላል ማለት ነው። ስለዚህ ከቤተ ክርስቲያን ስትቀሩ፣ ቅዱስ ሥጋውን ክብር ደሙን መቁረብ ስታቆሙ፣ ቤተ ክርስቲያን መሄድ ስታቆሙ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 ስምዑን ይሰማ ሰባ እስራኤል እግዚአብሔር ይስማ ይክቡ። እዮብን ከቁስሉ የፈወሰው ተስፋው ነው። አያችሁ ሰዎች እየመጡ እንዴት ተስፋ እንደሚያስቆርጡት ግን ታውቃላችሁ። እየመጡ ከዚህ በኋላ እንዴ ይሆናል ብለው ነው። ይሁን እስቲ በል እስቲ፣ እናት በል እንዴው ተስፋ ማስቆረጥ ግን አይሁንብኝ ይላል። ደሞ መልሱ እንዴው እኮ ይገርምሃል፣ ይሳካ ብለ ነው። በል እስቲ ሚስቱ እንዴት ተስፋ ታስቆርጠው እንደነበረ ተመልከቱ። ከውቶቹ አለው። ከዛስ ቀጥሎ ምንድን ያለው ልጆቹ ሰይጣን እንዳደረገ ታውቃላችሁ። በትርጓሜ አባቶች ሲያስተምሩ ከመጻፍ ይሁ ላይ የለም ሲተረጉም በትውፊት ያገኙ ሲተረጉም ምን ይላል? ኢዮብ ከብቶቹ ካለቁ በኋላ ሰይጣን ማለዳ ልቅሶ የሚደርስ ሰው መስሎ መጣ። ኢዮብ ደህና አደርክ? እግዚአብሔር ይመስገን። ይህን ሁሉ ሀብት ፈሽቶብህ እግዚአብሔር ይመስገን ትላለህ? ከብቶቼን እኔ የፈጠርኳቸው እንዴ አለ። ልጆቹ ሞቱ ጭራሽ። በሁለተኛው ግን ራሱን ተላጭቶ መጣ፣ ፊቱን የነጨ ሰው መስሎ። ኢዮብ ደህና አደርክ? እግዚአብሔር ይመስገን። አሁንም እግዚአብሔር ይመስገን ትላለህ ልጆችን የፈጠርኳቸው እንዲህ፣ ሰውነቱን በሙሉ በቁስል አነደደበት። አባቶቻችን በቶፊ ሲተርኩ ትሎቹ እንኳን እየወደቁ ሲንጠበጠቡ፣ እግዚአብሔር የሰጣችሁን ጸጋ ነው ብሉ እንጂ እያለ ትሎቹን እየለቀመ ከቁስሉ ላይ ያስቀምጣቸው ነበር። እንዲህ ሲያደርግ ሚስቱ ምን እንዳለች ታውቃላችሁ? እግዚአብሔርን ከዚህ በኋላ እዚህ በላይ ምን ሊያደርግህ ነው ምታመስግነው? ባረኮ ወሙት፣ እግዚአብሔርን ስደብና ሙት አለች። አንቺ ከሰነፎች ሴቶች እንዳንዷነሽ የእግዚአብሔርን በጎ ነገሩን ደስ ብሎ እንደምንቀበል ክፉ ነገሩንስ ደስ ብሎን አንቀበልም? እንዲህ ያላል። ወዲያው እግዚአብሔር ምን እንዳለ እግዚአብሔር በደመና ላይ ተገለጠና አነጋግሮ ኢዮብ በዮርዳኖስ ታጠብ ትድናለህ አለው። መጽሐፍ ኢዮብ ምራፍ 42 ላይ ያለ በደመና ላይ ያነጋገረና ሂድ ተገለጥቅ ታጠብ አለው ተፈወሰ። ያቺ ደመና ማርያም ናት ይላል አባ ጊዮርጊስ። ተፈሴ ማርያም ለኢዮብ ደመናሁ ይላታል የኢዮብ ደመና ማርያም ደስ ይበለች። ኢዮብን በደመና ተገልጦ ቁስሉን ፈወሰው። ያ የቆሰለ እዮብ የአዳም እርግማንና መከራ ምሳሌ ነው በመሆን በእውነተኛይቱ ደመና በድንግል በነገራችሁ ላይ ስለ ዲግሪ አንድ ነገር ልንገራችሁ። እውነቴ ነው። ዲግሪ ማለት በፈረንጅ አገር አሉ አንድ ዲግሪ ያለው ሰው ሂ ኢዝ ሬዲ ፎር ትሬኒንግ ነው የሚባለው። ምን ማለት ነው? ይሄ ሰውዬ ለመስማት ዝግጁ ነው ነው። ሰምታችኋል አይደለም? ምን ለማለት ዝግጁ ነው ነው አሁን አንድ ዲግሪ ተመርቀው መጀመሪያ ዲግሪ የተመረቁ የተከበሩ ገሌ አውቃችሁት ሞታችኋል። ደግሞ ሁለተኛ ዲግሪ ደግሞ የመጀመሪያውን ዲግሪ ይዞታል ወይ ፈተና ነው። ማስተርስ ዲግሪ ማለት የመጀመሪያውን ዲግሪ ይዞታል። ለዚህ ነው የሁለተኛ ዲግሪ ላይ ሪሰርች የሚበርሰው፣ ለዚያ ነው የመጀመሪያ ዲግሪ ነው ይዞታል ነው። ሶስተኛ ዲግሪ ፒኤችዲ ዶክተር ኦፍ ሳይንስ ይባላል። እነሱም ያው እንደዚያው ናቸው፣ ብዙም አይደነቁም። ነው ይሻላል። ስለዚህ ግን እንደውም የምነግራችሁ ከቃሉ ጋር ናችሁ። እና እንቢተኞች ያነውን እስቲ እሺ በሉ። ለልጆቻችሁ መታዘዝ ልመዱ ለማንም ሰው መታዘዝ እግር ማጠብ መድኃኔ ዓለም እሺ ብሎ ያዘዘ ኦሆ ብሂሎ ታዛዜ ታዛዝ ከዊኖ እሺ ብሎ ታዞ ነው ዓለምን ያዳነው። ሙት፣ እሺ ተሰቀል፣ እሺ ተገረፍ፣ እሺ እና ጸሎተ ሐሙስ መታዘዝን የተማርንበት ጊዜ ነው። የመታዘዝ ቀን ስለሆነች የመዳን ቀን ባለመታዘዝ የመጣውን ዕዳ በመታዘዝ ከፍሎልናል። በዚህ ያዳንን መድኃኒያ ክርስቲያን የሚለካው በደስታውና በሐዘኑ ነው። ሞኝ ክርስቲያኖች መሆናችሁን የምታውቁት ይውላችሁ ብዙ ልሰግዱ ትችላላችሁ። ብዙ ቀን አስቀድሳችሁ ሊሆን ይችላላችሁ። ብዙ አመት ኮርስ ተምራችሁ ሊሆን ይችላል። በጣም ብዙ ገዳማት ተሳልማችሁ ይችላል። የምትለኩት ሐዘንና ደስታን በመቋቋማችሁ ነው። ህዝብ ካልሆነ ግን ዝም ብሎ ወበቂሎ ተመልክቶ ሶ በጸረቀ ፀሐይ መጽለ ነው በፀሐይ ሲወጣ ጠወለገ። እንደዚህ ያለ አትክልት አቱነው ቶሎ ደስ የሚላችሁ፣ ቶሎ የሚከፋችሁ፣ የቀበሮ ደስታ አትደሰቱ። ቀበሮ ደስ ሲላት አይታችሁ አታውቃላችሁ? አታውቋትም። ቀበሮ ጣዝማማር ተወዳለች። ጣዝማማርም አታውቁም? ታውቃላችሁ? አቤት! እነዚህ ሰዎች አበዙታውንስ እንዳትሉ። ምን ሁሉን አታውቁም። ምንድን ነው እሺ፣ ታውቃላችሁ? ጣዝማማር እንዴት ነው? ለምንድን ነው? እንዴት ሆኖ ነው የሚሰራው? አቤት፣ ምን አላችሁ ከመሬት ውስጥ አይ አሁን አሸንፋቸዋል። እሺ በጣም ጥሩ ነው። እና የጣዝማ ማር ቀበሮ ተወዳለች። እና ደስ ሲላት ጉድጓዱን ስታገኘው ኧረ ጣዝማ አገኘው፣ ኧረ ጣዝማ አገኘው፣ ኧረ ጣዝማ አገኘው እያለች እየዘለለች በዚያ ታች ስትዞር ውላ ስትመጣ ጉድጓዱ የለም። ይሄ ነው የቀበሮ ደስ። ጥሩ ዘመን ማየት ከፈለግ አፍህን ጠብቅ። ሞኝ በማይናገርበት ጊዜ ይናገራል በሚናገርበት ጊዜ ደግሞ ዝም ይላል። ጅል ይሄ አይደል ጅል፣ አይሄድ አይንቀሳቀስ። ጅል ዝምመል ዝምስ ማለት ሲገባው ይናገራል፣ መናገር ሲገባው ዝም ይልና እያጨበጨበ ይሄዳል። ጅል እንደዚህ ያለው ጅል አንሆን። አፋችን ክርክም ምን ለውጥ ለማያመጣ ሰው መናገር አይገባም። በነገራችሁ ላይ ለውጥ ለማ ክፉ ሰውን አንድ ጊዜ ምከረው ከዚያስ ሁለት ጊዜ ምከረው። ከዚያስ ሶስተኛ ምከረው። ከዚያስ ካልተመለሰ ተወው። ከገፋበት ግን ክፉ መሆኑ ለሌላ ሰው ንገርበት፣ እንዳይጎዳ ሰው እንዳይጎዳ። ካልተመለሰ ክፋቱን አሳውቅበት እንዲያፈር። አንተ ግን ተወው። የተዝልፎ ለአብድ ከመይጽ ላይከ ሲራክ ያለው ሰነፍ ሰውን አትገስጸው። ምን ያደርግሃል? ይጠላሃል አንተእኔን ልትመክረኝ ነው ይላል። ስለዚህ የማያስተካክልን ሰው ዝም። አባቶቻችንም እኮ በቤተ ክርስቲያን መልሰውት ንባብ ያልተመለሰን ዲያቆን ሂድ ነው የሚሉት፣ እዚህ ወዲያ ሂድ፣ እያነበበ ንባቡን እያበላሸው፣ በሊድ ሂድ፣ በቃ ይሄን እንደ ፈረሰኛ መጋለብ ከፈለግ ጋልበው ብለው ዝም ነው ዝም ነው ለማይመለሰው ዝም ዝም ነው። የእውነቴን ነው። ውሎ ማደር እንዴት ያለ ትርፍ ንግድ መሰላችሁ? ተንቀሳቅሶ ማደር፣ ተንፈሶ ማደር፣ ተቀምጦ መዋል ራሱ እኮ ትርፍ ነው። ከጎለቱ ስራ ፈታችሁ አይደለም፣ እማያስቆም የማያስቀምጥ ደው ያለባቸዋል። ስለዚህ ትንሽ ከጸለይን፣ ትንሽ ከጾም፣ ትንሽ ከሰግድን እኮ ኩራታችን እኮ አያስቀምጥም ስንፈርድ ገና ገና መጸለይ ከመጀመራችን ሳምንት ሳይሆነን እገሌ እኮ አይጸልይም። ገና መጾም ከጀመራችን ሦስት ቀን ሳይሆነን እገሌ እኮ አይጾምም። አየሁ ይሄ፣ አየሁ ይሄን፣ አውደልድል ስንት ቤተ ክርስቲያን እየጠፋ ይላል። ተመልከቱ። አንዲት ሴትዮ ገዳም እለቱን ገብታሉ። እሳት እየሞቀች እሳቱ ፍንጥር ብሎ ፈጃታል። ፍንጥር ብሎ ሲፈጃት እለቱን ገዳም የገባችለት ነው። እናንተ እኛን ጣድቃን ጣድቃኖችን እንዲያበ እንዲየበላ በአለም ያለውን እንዴት ሊያደርገው ነው አለት። እለቱን ገብታ ማለት ነው። ይገርማል እኮ በእውነቱ። ማለት ገና ምኑንም ሳንጀምረው ማለት ነው። አንድ ነገር ሳንጀምር መመጻደቅ፣ መኩራት እንጀምራለን። ሞሉቱ እኔ እንዲህ ያለው ጻድቅ ነኝ። ይህ እንዲህ ያለው ጸሎተኛ ነኝ። ጸበልኝ ብዙ ገዳማ ታውቃለሁ። ብዙ ገዳም ነው የምታውቅ እንጂ ገዳማዊ አይደለም። እግዚአብሔር ከሚጠላው ነገር ዋናው ቸልተኛ ሰው ነው። ቸልተኛ ሰው በእግዚአብሔር ዘንድ የተጠላ ነው። ትንቢተ ኤርምያስ ምዕራፍ 48 ቁጥር 10 ላይ ርጉመ ለይኩን ዘያሰትት ግብረ እግዚአብሔር የእግዚአብሔርን አገልግሎት የእግዚአብሔርን ሥራ በቸልታ የሚያደርግ ሰው የተረገመ ይሁን ይላል። የእግዚአብሔርን ሥራ የእግዚአብሔርን አገልግሎት በቸልታ የሚያደርግ ሰው የተረገመ ይሁን ይላል። ስለዚ እግዚአብሔርን እግዚአብሔርን ቃሉን ከመስማት ወይም ሌላ ነገር አይደለም እያገለገለ ግን አገልግሎቱን የሚፈጽመው ግን በቸልተኝነት ከሆነ ይሄ ሰው በዚያ በሚያገለግለው አገልግሎት በራሱ የሚያባክነን ብዙ ነገር አለ። አንዳንድ ጊዜ ታሪክ ያባክነናል። ታሪክ ማለት ምን ማለት ነው? እስከ ዛሬ የኖርንበት ሕይወታችን ጥልቅ እያለ እንደ ዝንብ እየገባ እንደ ወተት ዝንብ ስቅት ያደርግን የድሮ የዱሮ ሕይወታችን እየታወሰ ይበጠብጣል። አንዳንድ ጊዜ ሌላ ጊዜ አሁን ያለው ስጋችን ጣልቃ እየገባ ይበጠብጣል። ሌላ ቀን ደግሞ ሰይጣን ጣልቃ ይገባል። ሌላ ቀን ሰዎች ጣልቃ ይገባሉ። ሌላ ቀን ዓለም ራሷ ሰልጣኝ ጣልቃ ትገባለች። ዓለም ዝም ብላ የምታየን እንዳይመስላችሁ። ክርስቶስን እከተላለሁ ካላችሁ ዓለም ጉሮሯችን ላይ ነው የምትመጣው። እንቅ ነው የምታደርግ። ወይ ክርስቶስን መርጠሙት፣ ወይ ደግሞ አርፈ ቁጭ በር በሰላም አትነካካ ነው ጲላጦስን ምንዳረጉት አልሰማችሁም እንዴ? አረ ይሄ ሰው ንጹህ ነው አለ። ጌታን እኮ ነው፣ ከሰው ባቀረቡለት ጊዜ ምንም በደል የለበትም ሲል ምን እንዳሉት ተመልከቱ። እማይቀተልኮ ለዝንቱ ኢኮን አርኮ ለቄሳር። ይህን ሰው ካልገደልክ የማን ወዳጅ አይደለም ነው ያሉት፣ የቄሳር ዋናው ሕይወቱ ውስጥ መጡ። ይሁዳ ውስጥ ሹሞ ያስቀመጠው ማን ነው? ቄሳር ነው። የቄሳር ወዳጅ አይደለህም ማለት የእንጀራን የኖሮን ጉዳይ ነው። ሰው ክርስቶስን ሲከተል ሰይጣን በማንም ይመጣ ወይ በኖሯችን ወይ በህይወታችን ይመጣል። እንደዚያ ነው የሚያደርገው። ለዚያ መዘጋጀት ያስፈልጋል። ስለዚህ ያውከናል። ይሄ ሁከት የበዛበት ዓለም ብዙ ጊዜ እንዴት ነው ማድረግ ያለብን? መክሊታችን እንዲታየን ወደ ውስጥ ማዳመጥ ነው። እውነቴን ነው የምነግራቸው። ወደ ውስጥ ማዳመጥ ከራስ ጋር ሰብሰብ ማለት ዝም ያለ ህይወትን ኃጢያት ራስን ያሳጣል፣ ጉልበት ያሳጣል፣ ሀብት ያሳጣል፣ ወዳጅ ያሳጣል፣ ቁመናን ያሳጣል፣ አይምሮን ያሳጣል። አስተሳሰብን ይነሳል፣ ይጎትታል፣ ተስፋ ያስቆርጣል፣ ነገን ያሳጣል። አላማ የለሽ አላማ የለሽ ያደርጋል። እምንኖርለት ነገር እንዳይኖረን ያደርጋል፣ ሰማይ እንዳይታየን ያደርጋል። ኃጢያት ለጊዜው ደስ የሚል የማይጠቅም ገመድ ነው፣ አስሮ የሚይዝ ኃጢያት አሰድዶት መከራውን አይቶ ተጨንቆ ወደ ቤተ ክርስቲያን የመጣ ሰው ቢኖር እኔ እኮ እርኩስ ነኝ እኔ ቆሻሻ ነኝ እግዚአብሔር ከወገኖቹ ይለየኝ ይሆን አይበል ይለል ነገ ነገ ነገ ስንል ኑ ብሎ ድንገት ያነሳናል። መቅረዟን ድንገት እፍ ብሎ ያጠፋታል። ስለዚህ ንስሐ መግባት አለብን። ሁላችንም ለነገ የምናቆየው የኃጢአት ጥሪት መኖር የለበትም። ኃጢአት ያደነዘዘው ሰው ምንም አይሰማው። ተመስጦ ሌላ ነው። አያደንቅ፣ አይሰቀቅ፣ አይጠነቀቅ። በቃ ተጎልቶ ዝም ብሎ እድሜውን መፍጀት መደንዘዝ። ለቤተ ክርስቲያን አሁን ሰይጣን ከሚጎዳት በላይ እየጎዳን ያለ የልጆቿ መደንዘዝ ነው። የተኛ ሰው ቤቱ ይዘረፋል፣ ቤቱ ይሰረሰራል፣ ሀብቱ ይዘረፋል፣ እሱም ሊገደል ይችላል፣ ቤቱም ሊቃጠል ይችላል። በኃጢአት የተያዘ ሰው ጸጋውን ያጣል። መለወጥ ኮን ያልኳል እንዳትቆርብ። እስኪ የትኛው ጳጳስ ነው የከለከለ እንዳትቆርቡ፣ ምሳ እንዳትገቡ፣ እንዳትጸልዩ? እናንተ የአስተዳደር ጥብቅና ከመቆማችሁ በፊት ስለ ነፍሳችሁ ማታስቡለት እና መጠንቀቅ ማለት መጀመሪያ በለመድነው ነገር የሚከፍታቸውን በሮች ሰይጣንን እነሱን ነው ማየት። ኃጢአቱ ከደረሰ በኋላ ከመታገል መጀመሪያ ሊመጣ ሲል በር መዝጋት ነው። መንቃት ማለት ይሄ ነው። ጸሎት ለምሳሌ ሳምንት በወን የጸለያችሁ አትተውት። ጸሎቱ መብዛቱ ሳይሆን መዘውተሩ ነው። ባይገባችሁም አዘውትሩት። ቤተ ክርስቲያን መሄድን ጥሩ ሁሊና ባይኖራችሁም አዘውትሩት። ዝም ብላችሁ እግዚአብሔር ባረከን የምንለው ምን ሲሆን ነው? ነው እግዚአብሔር ባረከን እግዚአብሔር አከበረን የሚባለው ሲሳካን፣ ስኬት ነው ወይ የእግዚአብሔር የመሆን ምልክት አይደለም። መራብስ የእግዚአብሔር ምልክት አይደለም። ማጣትስ የእግዚአብሔር ምልክት አይደለም። አሁን እየጠ እየተጃጃለን ምክንያቶቻችን ማስወግደልን ልጅ ነኝ፣ አሞኛል፣ አልተማርኩም፣ ዳነኝ፣ እንደዚህ ነኝ ያላችሁ